ስሩና አሳዩን። ስልጣን ልቀቅና እናሳይሃለን። ለነገሩ ኢኮኖሚ እንዴት ማሳደግ እንደሚቻል መለስ ዜናዊ አሳይቶሃል ነበር እንዴ? ጤነኛ መሪ በአንተ ቦታ ቢሆን ኖሮ አንተ ለጦርነት ያባከንከውን 60 ቢሊዮን ዶላር 30 ትግራይ፣ 10 አማራ እና 20 ኦሮሚያ፣ እንዲሁም እንደ ሕፃን በብልጭልጭ ላይ ያባከንከውን 2.5 ትሪሊዮን ብር ለሚሊዮኖች የሥራ ዕድል የሚፈጥሩ የውጭ ምንዛሬ ወጪን በመቀነስ እና ገቢን መጨመር የሚያስችሉ ወሳኝ መሠረተ ልማቶች፣ የግብርና ኢንዱስትሪ ምርትና ምርታማነትን የሚያሳድጉ ፕሮጀክቶች ለመስራት ያስችሉ ነበር። ለምሳሌ በመለስ ታቅደውና ተጀምረው የነበረው ፕሮጀክቶቹን አንተ እንዲቆረጡ በማድረግ ገንዘቡን ለጦርነትና ብልጭልጭ መጫወቻዎች ያዋልከውን እኒ ማዳበሪያ ፋብሪካዎች ያዩ የሚፈጀው ገንዘብ 540 ሚሊዮን ዶላር፣ 120 ሚሊዮን ዶላር ከወጣበት በኋላ ነው የተቋረጠው። ድሬዳዋ 2.4 ቢሊየን፣ አትርካ ላይ የሚስፈልገው ገንዘብ 3 ቢሊየን ገደማ ነው። የስኳር ፋብሪካ ኦሞ ኩራዝ አምስቱን ፋብሪካዎች ሊገኝ ይችል የነበረው ምርት 1.4 ሚሊዮን ቶን የሚፈጀው ወጪ 3.8 ቢሊዮን ዶላር ነበር። ሦስቱ ፋብሪካዎች ተቋረጡ። ሁለቱ በመለዋወጫ እጦች 35 ፐርሰንት ያክል ብቻ እየሰሩ ነው። ከሰም ሊገኝ የሚችል ምርት 120 ቶን፣ ግንባታው የሚፈጀው ገንዘብ 46 ሚሊዮን ዶላር። ከመለዋወጫ እጦት የተነሳ በ40% ብቻ እያመረተ ነው። ተንዳሆ ሊገኝ የሚችለው ምርት 618 ቶን፣ የሚፈጀው ገንዘብ 720 700 ሚሊዮን ከወጣበት በኋላ የተቋረጠ። በአጠቃላይ እነዚህን የስኳር ፋብሪካዎች አጠናቀው በሙሉ አቅም ወደ ስራ ለማስገባት የሚያስፈልገው ገንዘብ 5 ቢሊዮን ገደማ ነው። የባቡር መንገድ አዲስ አበባ ጂማ ደምቢ ዶሎ ጋምቤላ 4.2 ቢሊዮን፣ አዲስ አበባ ሐዋሳ ሞያሌ 3.1 ቢሊዮን፣ አዋሽ ሐራ ገበያ መቀሌ 1.6 ቢሊዮን፣ ከፊንፊኔ ባህር ዳር መተማ 3.6 ቢሊዮን። እነዚህን ባቡር መንገዶች አጠናቀው ሙሉ ለሙሉ ወደ ሥራ ለማስገባት የሚስፈልገው ገንዘብ 12.5 ቢሊዮን ነው። እነዚህ አብይ ያስቆማቸውን ወሳኝ መሰረተ ልማቶችና ፋብሪካዎች ለመገንባት በአጠቃላይ የሚያስፈልገው ገንዘብ 20 ቢሊዮን ዶላር ገደማ ነው። እነዚህ ፕሮጀክቶች ቢጠናቀቁ ኖሮ በብዙ ሚሊዮኖች ለሚቆጠሩ ዜጎች የሥራ ዕድል ይፈጥራሉ፣ ብዙ ቢሊዮን ዶላር የውጪ ምንዛሬ ያስገኙ ነበር። አብይ በሀገር ገንዘብ እቃ እቃ ሲጫወት ቀርሞ ማፈር ሲገባው ዓይኑን በጨው ታጥቦ ሊኮራራ ይሞክራል። የአንድ ሀገር መሪ ኃላፊነት ሰፈር የመረጠ ብልጭልጭ መብራት ዛፍ ላይ የጠመጠሙ አብሮ ፎቶ መነሳት አይደለም። የሀገር መሪ ኃላፊነት በእውቀት ላይ የተመሰረተ የኢኮኖሚ ፖሊሲና እቅድ ማውጣት፣ ብቃት ያለፈውን ኃላፊዎች መለምሎ እንዲያስፈጽሙ ማሰማራት፣ ተፈጻሚነቱን በየጊዜው በመከታተል እና በመገምገም ግድፈቶች ካሉ ማስተካከያ አቅጣጫ ማስቀመጥ ነው።